ከዚህ በመቀጠል ገጣሚ ሙሉቀን ቢፍቱ ወደ መድረክ ይመጣና ስራውን ያቀርባል። እንዲሁም ደግሞ ፈርሻታ እሱን ተከትለው አንድ ስራ ከቀረቡ በኋላ ተመልሰን እንገናኛለን። በድጋሚ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሲወዝ መሸት ሲልወርዳ ጎንበስ ባለችበት ጎንበስ ባለችበት በድካም ስሜቷ አመለጣት ልጇ እናይድሏ ሀብቷ ደራሽ ወሰደባት፣ የት ገባ ጸሎቷ? የምትወደው ልጇ ምን ያደርግላታል ብታለቅስ ብትረግመው ከውሃ ተጣልታ የትም ለማደርስ እሷም ማለችው ብለሃተጋ ላንተም አለበጋ። እሷም አለች ብለሃተጋ ላንተም አለበጋ። በመሀል ከተማ አዲስ አበባ ግድም ዝዋ የሻሸመኔ የሀዋሳን አንለቅም ከድሬ በናዝሬት ወልቂጤ ተሻግረን ከአጋሩ በጅማ ባህር ዳርን ይዘን ከጎንደር መቀሌ፣ አክሱም፣ ላሊበላ ከሀረር ጀጎል ግንብ ከጥያ እስከ ኬላ የእናት አገር ጥሪ ዋይቷን ሰምታችሁ የዕለት እንጀራ የዕለት እንጀራ ሥራችሁን ትታችሁ ከቅርብም ከሩቅም አገር የመጣችሁ በፍጹም ሰላምታ ሰላም ልበላችሁ። የምጣቢ የብሳቢ በላለዲ የምጣ ጥሪዋን የሚሰማ እናት ልጅ አትጣ። እናንተን እናንተ የሚመስል ትውልድ መንታ መታ ታመጣ ምሶሶ ያርጋችሁ ለሀገር መከታ። ምርቃት የሸከት ሰዎች አሚን በልን ስላሆኝ የገት ቁናቃይ አውድህም ሰው በምግብ ሆዱን ከሞላ በኋላ እውቀት ይፈልጋል የፊደል አስኳላ። ህፃን ልጅ ወላጆች ወልደውት ሲያበቁ ከትምህርት ቤት ነው የሚሆነው ንቁ። መክሮ አስተምሮ ነፍስ የሚዘራበት ልክ እንደሚሞሪ ፊልም እንደሚጭሉት በመምህሩ ነው ሰውን የሚሰሩት። የሰው ልጅ እድገቱ ምን ምቾት ቢኖረው ያልተማረ እንደሆን ህይወቱ ባዶ ነው። ምዕራባውያን አደጉ መጠቁ የምንለው ከቶ መምህራቸው ነው ያኔ ትኩረት ሰጥቶ አትግቶ በርትቶ ህይወቱን ሰውቶ ያደረሰው ቀመር። ኢንጂነር ብትሉ ዶክተር ፕሮፌሰር፣ ጨረቃ ላይ ቆሞ ህዋን ሚመረምር፣ እኝን ሚያስተምረው እራሱ መምህር ከተማረኮ ነው አለም ያሽከረክር። ስለዚህ ወገኔ አትሞ እንግዲ የለም አለም የምትሻው ያልተማረ አይደለም። ትምህርት የፋራ ነው የሚሉትን አትስማ። ቴክኖሎጂ ረቋል፣ ዓለም ሄደች ቀድማ። እንግዲህ አትቁም ለመማር ተፍጨርጨር፣ መጻሕፍትን አንብብ፣ ድንቁርናን ስበር። ትምህርትን፣ ትህትና፣ ትግስት፣ ማስተዋል ይኑርህ። ሰውን ማክበር ካልቻልክ ብትማር ከንቱ ነህ፣ ብትማር ውድቅ ነህ። ስለዚህ መምህር ፖርቱ ስራ አለብህ። እርሳስ በመቅረጫው እንደሚያምር ሁሉ ተማሪ የሚቀርጸው መምህር ነው በሉ። ታዲያ ይህን ሁሉ ዋጋ ለከፈለው ራሱን በመተው መሥዋዕት ለሆነው የአምሳ ዓመት ቤታችን ሁለት አንክፈለው። እንዲህ ሆኖ እያየን እንዴት ዝም እንበል? ስንቱን ያው ስንቱን ያወቅንበት በብራና ፊደል ስንቱን ያጠመቀ እውቀት ማዕበል እንዲህ ወድቆ ማየት ያሳዝናል አይደል? የኑረና ኬላ አንደኛ ደረጃ ሰፊው ትምህርት ቤት በልጅነታችን አኮኩሉ ብለን ስቀን ያደግንበት ምኑንም ሳናውቀው የፊደል ገበያ የገበየንበት ከሪፌንሶ ዱግዳ አዴሌ ካዴሌ ተነስተን አጨበር አይመለን እንደ ቡዮን ረግጠን አምባሬ ኑረና ዘሙቴን ተሻግረን በሳያት በሜልኮ በጉንባር አድርገን ከዳሞ በጆሌ ጎጌቴን ሰንጥቀን መኪና እያማረን በእግራችን ተጉዘን ቤት ባንከራይም ዘመድ ቤት ቁጭ ብለን ሶላር መብራት ሳይኖር በኩራዝ አንብበን፣ ትዝ ይላችሁ? ያኔ ያኔ በቆቅላ ጨቅላ ልጆች ሆነን የመምህር ተሼ ጩኸት አስደንግጦን ኦቱመለስም ወይ ታይታል ተብለ፣ ትዝ ይላችሁ? ደብተራችን ጥለን እግሪ አውጪ ይፈርጥጠን ሮጠን ሮጠን ፈሳችን አምልጦን ከዛም ለአንድ ሁለት ቀን ትምህርት ቤት ቀርተን፣ ትዝ ይላችሁ? ወላጅ አስመጥቶን በወላጅ ፊት አርባ ቂጣችን ተገርፈን፣ ይህ አይቆጠርም ትርፍ ነው ተብለን ትዛይላችሁ እንዲያውም እንዲያውም እንደዛሬው ሳይሆን አንድ ላይ የሚለበስ ዩኒፎርም ሳይኖር የተጣፈ ሱሪ ቂጣ አካባቢ የሚመስል ምንጽር ትዛ ይላችሁ፣ ረሳችሁት? የምር ዛሬ ያ ሁሉ አልፎ እንዲሁ እንደ ዘበት ዲፕሎማ፣ ዲግሪ፣ ማስተርስ፣ ዶክትሬት ተሸክመን ሳለ የደከምንበትን ማዕረግ በየአይነት እሱን ረሳ ነው የኑረና ኬላ ያ የተማርንበት በጨቅላነታችን እየቦረቅንበት የተገረፍንበት ትልቅ ቦታ ደርሰን ስራ የያዝንበት ሀብታም የሆንንበት ዛሬ ላይ ቆርቁዞ አጥሩ በስብሶ መማሪያም አይመስልም ግድግዳው ተምሶ የእንጀራ ቤታችን ውስጥ አፈር ለብሶ ሰሌዳውም አልቋል እንዳለ ተቆርሶ መስኮትና በሩ ፍጹም አይታወቁ ወላልቋል ጨርሶ አፍ የፈታንበት ጎጆ ቤታችን ያሳዝናል አይደል ምርኩዝ ጥላ ሆኖ ስንቱን አስተምሯል እንዲህ ሆኖ እያየን እንዴት ዝም እንበል እንዴት እንዴት እንዴት ያስችለናል ሰው ይታዘበናል ከውስጥም ከውጭም ሀገር ላይ ያላችሁ የኑረና ኬላን ትምህርት ቤታችሁ፣ ኑ አብረን እንገንባው ሰዎች ባካችሁ፣ ነገ ተስፋ እኮ ነው ለልጅ ልጆቻችሁ። ጫፍ ከጫፍ ጫፍ እንሂድ ማንንም አንፍራ፣ የልጅ ከጫፍ ጫፍ እንሂድ ማንንም አንፍራ፣ የልጆቻችን ቤት ኑ አብረን እንስራ። ታሪክ ልንገነባ ቆርጠን ተነስተናል፣ በምትችሉት ሁሉ አግዙን ብለናል ሰው ከናንተ በቀር ማን ይደርስልናል? አምሳሎሚ ላንዱ ሸክም ነው እወቁ፣ አንድ ብር ዋጋ አለው ፍጹም አትናቁ። በሉ ወደ ስራ ስንቃችሁን ሰንቁ። አዣ የበል ሙኝን አጥመመ ሙኝን እንዝን አይጥፋ በይ እንዝን ናሙኝን ፊደል አትባሉም የቆጠርቦይ ማለቂ ሰሎንጎ ቦይ ማረግ ያይ አሁኛው ወለዱም ባያትመሩ ቦይ የኑረና ኬላ ተማሪ ጌኛ አጥረው ፈረሶ አበቃይ ባለም አጀዋበም ጊዜ ግድግዳው ተዳሶ እሽ ምን ይጮኙ ቀስነጂደም ቲያሹም እምት ይብሉ እኛትናለነ ዚሆም በዳ ሰጌ ባዮችኛዋ ትምህር ስርም ይማለል ክስቶ ምን ይጮኙ ምን ያህል ሰቢኖ እንደ ሀያ ይብሉ ለብዣ ይትሚኖ ይሰማይ ባለ እች ጥረሙሌ ለልማት ሆነ አሁኝ ባላርሸነኝ የባይ ባይኛ ነገ ይወቅሰኖ እች በገዝሙኝ አጅደም ናሙ የፈርድ ባክሙም ለክፉ ማይቀለ በጊያው ናሙ ተየዝ ይብሴ ለክለም በያምጠሙ ኩልም ያለንቃ የሰነው የወርውር ፌድሮና ሲሚንቶ አሸዋና ጠጠር ተፈልኝ ያንበል ለፌኛ ልዘብር አላት ማለልክሙኝ አላት ማለልክሙኝ ሰቦች አይማልህም ሰላም ፍቅር ጤና የምለዋ በጌደህም ባወጣ ሙቦይ እግዚአብሔር የተካልክም የባክ የባክም ጉግርንኪ አይበክም ይውዘዩ የደሙት የዲያ ይምሰክ ወይኔ ሻብላ ለጥኪ ጌይ የኩልምን ኩልም ይለፋለት ባትየን ንቅረስን የዲኒ የደኸት የደኸኒ የዲት ባትየን በባለ ጉባኛ ባየነም ቁናየን በሆነም እጄ በባለ ወገትኛ ብዠን የሩቂም የቅርቢም አትምት ይሰላብነ ንትማከርም ናድሩ ማንም ቲልየነ መዲነቂ ጥልክም ተንሰም ንበርታነ ዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬው ለጀግና ለዋጮ ለአገሪ ኬርታ ዓለም አቀፍ ድምጽ አዮክማም ሜት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለን የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳችኋለን። ኬርታ ዓለም አቀፍ ድምጽ። ኬርታ ኬርታ ያንተ ነው ኬርታ። ያንቺ፣ የኔ የሁላችንም የጋራ ሀብት ነው ኬርታ። የጋራ ሰላማችን ነው። ጀምሩ በጣም ጥሩ ነው፣ ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ፣ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። መሰግናለን ኬርታ ዓለም አቀፍ ድምፅ